ኢላሂ ኢላሂ በዝነትህ ልንቃ ምራኝ፣ መንገዱን ምራኝ፣ መንገዱን እንዳውቅህ አስችለኝ። ለያዘው ገመድ ያዘው ገመድ ያዘው

ከባሏ ሌላን አላተረፈችም። በወጣትነት ጉልበቱ እጆቹን ያወናጭፍባታል፣ በአሳማሚ ቃላቶቹም ይሰድባታል። በውበቱ የተማረከች ገንዘብ ያላትን ሴት ሁለተኛ አግብቶ ከእርሷ ጋር በትዳር ተጣምሯል። የመጀመሪያ ባለቤቱና ልጆቹ በረሃብ አለንጋ ሲሰቃዩ እርሱ ከአይነት አይነቱ ይመገባል። የቀለብ ወጪም አይሰጣቸው። መሸከም ቢያቅታት፣ ነገሮች ተደራርበው ተስፋ ቢያስቆርጣት፣ አንጀቷን አስራ ፍቺ ጠየቀች። ውጥኗ ሰምሮ ከልጇ ጋር የብቸኝነትን ሕይወት ጀመረች። ልጅና ሚስቱ የት እንዳሉ ሳያውቅ ዘመናት ተቆጠሩ። ጥንካሬው ከድቶት፣ ወጣትነቱ በርጅና ምልክቶች ተተክቷል። ሰውነቱ ቆሽሾ ሻካራ ልብሱን እንዳጠለቀ ድልድይ ስር መተኛት የዘወትር ተግባር ሆኗል። የእግር ኮቴ ድምጽ ሳይቀር ያስፈራዋል። የአገሩ ደጋግ ሰዎች ቅንጥብጣቢ እየሰጡ የዕለት ጉርሱን ይሸፍኑለታል። የከተማው አንድ ባለጸጋ በአቅራቢያው ወደሚገኝ ከተማ ወስዶ ሆስፒታል ውስጥ የመኪና ጽዳት ሰራተኛ ሆኖ እንዲሠራ በማድረጉ ትንሽ እረፍት ቢጤ ተሰምቶታል። አንድ ቀን ውድና የቅንጦት መኪና ከሆስፒታሉ እበር ላይ ቆመ። መስታወቱ ተከፈተ። ከመኪናው ባለቤት አጠገብ አንዲት ሴት ተቀምጣለች። የወጣትነት ውበቷ ከሌላ ጊዜ በተለየ ጨምሯል። ድሎት አቀማጥሎ አሞን አድሏታል። ጽዳት ሠራተኛው የቀድሞ ባሏ መሆኑን አወቀች። የተጎሳቆለ ፊት ችግር ምን ያክል እንደቀየረው ተመለከተች። የሕመም ምልክቶች ይስተዋሉበታል። የቅንጡ መኪናው ባለቤትም ከሱ ልጆች አንዱ ነበር። እናቱን መኪና ውስጥ ለጥቂት ደቂቃዎች ትቶ ወረደ። እኔ ማን እንደሆንኩ ታውቃለህ? በማለት ጠየቀችው። መጥረጊያውን እያወዛወዘ እንዳረሳት በመግለጥ አንገቱን በአዎንታ ነቀነቀ። የምትሰራበት ሆስፒታል ባለቤት ልጄ ነው ከአንተ ጋር ከተፋታው በኋላ ባለጸጋ ሰው አገባው። ሁኔታዎችንም ተለወጡ። የልብህ ድርቀት የጨካኔህ ጥግ ባይኖር ኑሮ ልጅ ስፔሻሊስት ዶክተር ባልሆነ ነበር። ባትተውን ሁኔታዎችን ባልተሻሻሉ ነበር። በወቅቱ አንተን ማግባቴ እድሌ ነው ብዬ ባምንም አላህ ለተበደሉ ሰዎች ፍትሃዊ እንደሆነም አውቅ ነበር በማለት ንግግሯን በአላህ ቃል አሳረገች።

ለሲሳይህም አትቸኩል፣ ጊዜው ቢረዝም በማጣት ብትጠበስም፣ ሪስቅህ የትም አይሄድምና የአላህን ውሳኔ ውደድ። ማን ያውቃል? አዎን ማን ያውቃል? እኛ መጥፎ ሆኖ የታየን መልካም፣ መልካም ሆኖ የታሰበን ደግሞ መጥፎ ሊሆን ይችላል። ማን ያውቃል? አላህ የከለከለን እኮ ሊሰጠን፣ የጣለን ሊያነሳን፣ ያዘገየን በሰላም ሊያደርሰን ያላመቻቸልን ቆይቶ ሊሸልመን ያላሳካልንን ሊያሻሽለን ይሆን ይሆናል። አንድ የአላህ ባሪያ ፈጣሪውን ምንጊዜም በጥሩ ነገር ያስባል፣ ይጠረጥራል። ፈጣሪውም መልካሙን ጥርጣሬውን ያጸናለታል። ሙዕሚን ምንጊዜም ቢሆን ከነገሮች ተስፋ አይቆርጥም። አንድ ቀን ያሰብኩት ይሆንልኛል ብሎ ተስፋ ያደርጋል። ቢደኸይ ያልፍልኛል ቢወድቅ

ለንዴቱ ማብረጃም ገመድ ፍለጋ አይሮጥም። የህይወትን ባህር ያውቃል። ስለሚያውቅም ይረጋጋል። አምላኩን ፈጣሪውን አላህ ስብሓነሁ ወተዓላን ስለሚወድ ከሱ የሚመጣውን ሁሉ ይወዳል። ለዚህም ችግርን እንደ ደስታ፣ በሽታን እንደ ኀጢአት ማበሻ አድርጎ ይመለከታል። የአላህ ረሕመቱ ሰፊ መሆኑን ፈረጁን የሚያመጣበት ጊዜም እጅግ ቅርብ እንደሆነ ፈጽሞ አንዘንጋ። ፊት ለፊታችንን አስፍተንና አብርተን እንጂ አጥብበንና አጥቁረን አንመልከት። አይናችን ከጭጋጉና ከጥቁሩ ደመና ላይ ሳይሆን ከደማቋ ጨረቃ ላይ ይረፍ። ባንደርስበት እንኳን የተስፋን ገመድ እንንጠልጥልበት። ተስፋ ባይኖር ኖሮ ሕይወትም ባላጓጓች ነበር። ወጥሮ የያዘን ገመድ ካለ ወጥረን እንያዘው፣ ወይ ይላላል አሊያም ይበጠሳል። ሰው ሁሉ እርቆን የሚያጽናናን ቢጠፋም አላህ ሁሌም ከጎናችን መሆኑን አንርሳ፣ ከሱ በላይ አጽናኝ የለምና በርሱ እንጽናና፣ በአላህ እንመካ። የሰው ነፍስ ባለቤቱ እንዳደረጋት ነው የምትሆነው። ካስታገሳት ትታገሳለች፣ ሊገራት ከጣረም ትገራለች። እንታገሳለን የሚሉ ይታገሳሉ፣ እንችላለን የሚሉም በአላህ ፈቃድ ይችላሉ። ከራሳችን በላይ ለራሳችን የሚያስብልን ማንም የለምና ለነፍሳችን የሚበጃትን እንምረጥላት። ከጊዜህ ትንሽ ደቂቃ ስጠኝ እስኪ፣ በችግር ጊዜ በጥሩ ነገር ገድ ማለትን ስለመመኘት በጥቂቱ ላውጋችሁ። በተለይ በአሁኑ ሰዓት ጥሩ መመኘትና ይህንንም ሰዎች ዘንድ ማሰራጨት ምንኛ ያማረ ተግባር ነው። ነቢያችን ዓለይህ ሰላቱ ወሰላም ገድ ወይም ጥሩ መመኘት ያስደስተኛል ሲሉ፣ ሰሓቦችም ገድ ማለት ምን ማለት ነው አሏቸው። እርሳቸው መልካም ንግግር ነው አሉ። ሓዲቱን አስተውላችሁ ተመልከቱ፣ ተስፋም አድርጉ። የእኛ ጌታ ሩህሩህ ቻይ የሆነ እንዲሁም ያ እዝነቱ ደግሞ ሁሉን ነገር ያዳረሰ ነው።

በወንጀል ድንበር ከማለፋቸውም ጋር ባሮቼ ብሎ መጥራቱ አላህን ምንኛ ቻይና ታላቅ አደረገው። ታዲያ የፈለገ ድንበር ብናልፍ የአላህ መሐርታ ሰፊ ሆኖ ሳለ ለምን ተስፋ እንቆርጣለን? ነገራቶች በችግርና አጣብቀኝ ሁኔታ ውስጥ ሲገቡ ቀጥሎ ገር የሆነ ነገር ከእርዳታው ጋር እንደሚመጣ ልናውቅ ይገባል። ምክንያቱም አላህ ስብሓንሁ ወተዓላ በማይሻረው ቃሉ እንዲህ ሲል ቃል ገብቶልናል፣ ከችግር በኋላ ገርን ያደረገ። ስለዚህም ተስፋ አንጓጥ፣ ያማረ የሆነን ትዕግሥት እናድርግ። እንዲሁም ታላቅ በሆነው አላህ ስብሓንሁ ወተዓላ ላይ መልካም የሆነ ጥርጣሬ ይኑራል። ምክንያቱም የአላህ እርዳታ ከመምጣት ቅሮት የለውም ይመጣል። ታዲያ አላህ ስብሓንሁ ወተዓላ ከእኛ ጋር እንደሆነና እንደሚጠብቀን ካወቀን ለምንድነው የምንፈራውና የምናዝመው? በተከበረው ቁርአኑ የተጠቀሰው ተስፋ ሰጪ የሆነውን አንቀጽ እናስታውስ። አትዘን አላህ ከኛ ጋር ነው የሚለውን እኛ የፈለገ ብናጎድልና ብንዘናጋ የአላህ እዝነት ግን ቁጣውን ቀድሟል። መሐርታውን ቅጣቱን ቀድሟል። በተከበረውም ቁርአኑ እንዲህ ተብሏል፣ ብዙውን ይቅር ይላል። ታዲያ ለምን እንጨነቃለን? ለምንስ ተስፋ እንቆርጣለን? አዎን ወዳጆቼ፣ በትክክልም አላህን ማውሳት በነፍሳችን ውስጥ ተስፋንና መረጋጋትን ይዘራል። አላህም እንዲህ ይላል፣ እነዚያ ያመኑት ልቦቻቸው እሱን በማውሳት ይረጋሉ።

አንድ ጉዳይ ሲያስጨንቃቸው አሳሳቢ የሆነ ነገር ሲመጣባቸው ወይም ሲጨንቃቸው ወደ ሰላት ይጣደፉ ነበር። የሰላት ወቅቱ በገባ ጊዜም ሁሌም ለቢላል አሪህና ቢሃ ያ ቢላል በሷ አረጋጋንስቲ አንተ ቢላል ሆይ ነበረ የሚሉት። ዓለምን ሙሉ በሙሉ የተመለከተ ሰው ምን ያህል ወንጀል፣ ድንበር ማለፍና ብልሹነት እንደተስፋፋ ይገነዘባል።

በአላህ ላይ መልካምን መጠርጠር ዱዓ፣ ማድረግና ተስፋ መቁረጥ የሌለበት የሆነን ተውበት ማድረግ ነው። አትጨነቁ፣ አታስቡ፣ አትጠራጥሩ። የአላህ እርዳታና እዝነት ምህረትና ቸርነት ቅርቡ ነው። ዱንያን በትክክል ያወቃት ከእርሷ ጋር መኖር አይከብደውም ብዬ አስባለሁ። የሚያናድዱኝ በእሷ ላይ እየኖሩ ተስፋ የሚቆርጡ ናቸው። ዱንያ ላይ ባልተስተካከሉልን ነገሮች መበሳጨት ለዚህች የአላህ መልእክተኛ ዓለይሂ ሰላቱ ወሰላም አላህ ዘንድ የትንኝ ክንፍ ያህል ዋጋ የላትም ላሏት አገር ዋጋ መስጠት ነው። እናም አትበሳጩ። በአላህ ያመነ ሰው እንዴት ይተክዛል ብዬ እጠይቃለሁ። አላህ ከሻው ነገሮች በዚህች ምድር ላይ እየሆነ ያለ ነገር አለ እንዴ? ደግሞ ኢማን ያለው ሰው እንዴትስ ተስፋ ይቆርጣል? ኢማን ማለት ተስፋ አለመቁረጥ ጭምር ነው እኮ። የተጃጃለ ማለት እሱ በፈለገ መልኩ ዱንያ እንድትሄድለት የሚፈልግ ሰው ነው። ሁሌም እኛ የሆነ ነገር እንሻለን፣ በመጨረሻም አላህ የሻው ነገር ነው የሚሆነው። አራት ነጥብ የአላህ መሻት ከሌለበት የችን የነገር መዝጊያ አራት ነጥብ ማንም ፈቅል ያደርጋት አይችልም። የአላህን ስብሓንሁ ወተዓላ ውሳኔ ስግብግብ ሰው አይቀይረውም፣ ብስጩ ሰው አይለውጠውም። ስለዚህ አላህ ሽቶልን ነው ባልን ቀን እንደ ተደሰትን ነው ሁሉ ሽቶብን ነው ባልን ቀንም መታገስና ውሳኔውን መውደድ ነው ያለብን የኢማን አስኳሉ ሪዛ ነው ወዳጆች። ሪዛ ማለት የአላህን ፍርድና ውሳኔ በደስታ መቀበል ነው። እሱ ፍትሃዊ ዳኛ ነውና ከሱ በላይ አቤት የሚባልበት የለም። ሰው ሆኖ በሁሉ ጠርዙ የሞላለት ማን አለ እስቲ? ትልቅ ሽህ ልጁ ሲጠምበት አየን። ጥሩ ሚስት ባሏ ይከፋባታል። ገንዘብ ያለው እርጋታ የለውም? እርጋታ ያለው ገንዘብ ያለው እርጋታም ገንዘብም ያገኝና በልጆቹ የሚበሳጭ ይሆናል። ጥሩ ጥሩ ልጆች ይኖሩትና ድህነት አላላው ሲለዋል። ሁሉ ነገር ይስተካከልለትና ጤና ያጣል። ምግብ እያለው መመገብ ያቅተዋል። ሰው ማለት እንዲያ ነው እንግዲህ። እናም እላችኋለሁ ይህች የምንኖርባት ዱንያ

እጅግ በጣም አዛኝ የሆነ ጌታ እነኚህን ስሞቹን በማስተንተን ብቻ ተስፋችን ይለመልማል፣ ዝለታችን ይወገዳል፣ ድካማችን ይረሳል፣ አእምሮአችን ሰላም ያገኛል። ማንም በማንም ከሚተማመነውና በማንም ላይ ተስፋ ከሚያደርገው በላይ አላህ ነው ተስፋችን፣ ፈጣሪያችን ነው መከታችን።

ቀደም ሲል ባጠፋነው ጥፋት አይወቅሰንም፣ አይከሰንም። የትንሣኤ ቀን እፊቱ ስንቀርብም እንዲህ አጥፍተሃል ብሎ አያነሳብንም፣ አይጠይቀንም። በአላህ ፈቃድ ተጉዘን ለዚህ ቀን ደርሰናል። እዚህ መድረስም ትልቅ ጸጋ ነው። ዱንያ ጥሎ ማለፍናትና ናትና ረዥም ዕድሜን አስበው ባጭሩ የተቀጩ ብዙ ናቸው።

የሚለው መሆኑን እናስታውስ። አላህ ሆይ አንተ ይቅር ባይነህ ይቅር ባይነትንም ትወዳለህና ይቅር በለን። ልመናችን ይብዛ፣ ተማጽኖአችን ይጠንክር፣ ችክ ማለታችን ይጨምር። ማረን፣ እለፈን፣ እዘንልን፣ ይቅር በለን። ያሮብ ፈጣሪያችን የእኛን የባሮቹን የተማጽኖ ድምፅ መስማት ይወዳል በሁኔታችን ሳናፍርና ሳንሸማቀቅ ከነ ጥፋታችን ከነ ወንጀላችን ከነ ጭቅቅታችን ያረብ እንበል። እሱ አጥቦና አጽድቶ ይመልሰናል። ያረብ ብሎ ተነስቶና ዘርግቶ ምንም ሳያገኝ የወረደና የታጠፈ እጅ የለም። አላህ ያለ ስስት ሰጪ ነው። ችግሩ ከኛ ነው። አላህ ሱብሓነሁ ወተዓላ ፍጹም በሆነ መልኩ ይቅር ባይ ነው። እንደ ሰው ልጅ ጊዜ እየጠበቀ ጥፋት የሚቆጥር አምላክ አይደለም። ሐሻ ለላህ ይቅር ያለን እንደሆነ ወንጀላችንን ሁሉ ያብስልናል፣ እንደ አዲስ ያጸዳናል። ከዚያም አልፎ ይወደናል። ባሮቹ ነንና አይገፋንም፣ አይጥለንም። ማጥፋት የሰው ልጅ ባህሪ ነው። ስናጠፋ ይቅር በለን የምንለው እሱን ብቻ ነው።